ምን ልታደርገው ነው የሪተር ነው እንጀራ መጠነ ማለት አልገባኝ እና እንጀራ ምን አስፈለገ? መሶብ እኮ መሶቡን ምታደርገው ነው? ጉድ ፈላ ዘንድሮ። እንደ ስንት ይሆን እንጀራ በቂ ነው ነው

ምን ሲጀመር ትንሽ ሊሰናገር ነው። ሙድ ነው ዘንድሮ። ዘንድሮ ሙድ ነው ዘንድሮ

እስከ አምስት ሺህ ይቀጣል ተባለ። ይሄን የሰማ ጀግና ዜማ

ለዛም ይሄን ነው አለቀ። ሰው እንግዲህ ችግር የለውም። ይሄ ምርጥ እቃ ነው፣ ተወዳጅ እቃ ነው። ችግር አለ ቤተሰቦች ነው። ምን ነው መሶብ ሊመጣ ነገር አንቺ ነገር እግዚአብሔርን ለማውራት ማለት ነው? ፌስታል ይዘሽ የተገኘሽ። የሚገርመው እኮ ግን ሁሉም ነገር እንደዛ ነው እኮ ቲማቲም በዩ አጣ ሁሉም እኮ ሲሚገዛው በፌስታል ነው እኮ። ግን ፌስታል ይዘሽ ከተገኘሽ ሀራም ውርድ ከራሳችሁ ነው የተባለው። ግን ምን ሊያዝሙ ሌላ ፌስታል። እኔ ደሞ ምርጫ ያደረኩት ምንድነው በቃ በጣም ጥሩ እንዳውም ፌስታል አያስፈልግም። ፌስታል በየቤቱ በየጓዳ ጎርጓዳ የምረት እየወደቀ ችግር እየፈጠረ ነው። ከዚህ በኋላ መሶቤን አሰረቼ መሶቤን እየወጣለሁ ወደ ሱቄ ለቲማቲም ሞራሱ አሰራ ሙሴ

እሱስ ይመጣል፣ ችግር የለውም። እዚህ ላይ ጃኬቴን ባወጣ ችግር የለውም፣ ግን ሽንኩርቱስ? ሌላው ፍራፍሬ? ስለዚህ ያስቡበት። ምን እናርግ? አሁን ቁርስ አስፈልጎኛል፣ ቶሎ ይምጣ። አይ፣ ሰማው በቃ አምስት ሺህ ቅጣት አለ ሲባል ታነስ ይባል ዲያ በራሴ መላ ፈጠርኩ። ብር አምስት ብር ይመስላል ማለት ምን። አዲስ ፌስታል እየተመረተ ከሆነ ከኋላ ያሳውቀን መንግስት፣ እና በተስፋ እንጠብቃለን። ነው ቤተሰቦቻችን?